አሰላሙ አለይኩም ወራህመቱላሂ በረካቱ ይሄ መከረኛው የጎዳና ላይ ኢፍጣር ዘንድሮ ደግሞ የቁርአን ውድድር በሚል ሽፋን ይዞ መጣ አምስተኛ ዙር አምስተኛ ዓመት ማለት ነው እኔ በጣም የሚያጅበኝ በጣም የሚገርመኝ ነገር ፈትዋውን ለምንድን ነው እንደዚህ የምትጫወቱበት እንደ ፈለጋችሁ የምታደርጉበት ወይስ አሁንም ጅብሪል ወህይ ይዞላችሁ ይመጣል አንዴ ይፈቀዳል አንዴ አይፈቀድም ህዝቡ ለምን ግራት ታጋብቷላችሁ ዑለሞቻችን በጣም እናከብራቸዋለን፣ በጣም እንወዳቸዋለን። ግን አንድ አይነት መውቂፍ ግን ሊኖራችሁ ይገባል። መጅሊስ ያስቀምጣቸው የሚተዳደርባቸው ኡማውን የሚመሩ የፈትዋ ሜምበሮች አሉ። ምን አይነት ፈትዋ ነው? የዛሬ አመት እኛ የመጀመሪያ አመት የፈቀድ ነው ለመስለሃ ብለን ነው። አሁን ግን መፍሰዳው ስለበዛ ብላችሁ ፈትዋ ሰጥታችሁ ነበረው። ኡለሞቻችን እነ ዶክተር ሸህ መሐመድ ሐሚድ ዲን? ሸ መሐመድ ዘይን ዘህረዲን እነ ሙሐመድ ሐሰን ፈድሉ እነ ሸ ኤልያስ እና ሌሎችም ዕለሞች ፈትዋ ሰጣችዋል። እናከብራቸዋለን፣ እንወዳቸዋለን። በአቋማችሁ ላይ እንድትጸኑ እኛም እንማጸናቸዋለን፣ አላህም ያጽናችሁ። ግን ለምን ዘንድሮ የዛሬ አመት ፈትዋ ሲሰጡ የነበሩ ለሞች ዘንድሮ ቦታው ላይ በአንድም ሆነ በሌላ መንገድ ተገኝታቸዋል። ህዝቡ ግራ ገብቶታል። ሆን ብሎ የሚያደርግም አካል አለ። ፈትዋ ከሆነ ፈትዋ ነው። አልዑለማ ወረሰቱል አንቢያ ነው። የነቢያቶች ወራሾች የሆኑ ዑለሞች የሰጡትን ፈትዋ መቀበል መቻል ይኖርብናል። ቢድዓ ከተባለ ቢድዓ ነው። ለምንድን ነው ሌላው ቢድዓ ላይ የቢድዓ ቆንጆ ቢድዓቱን ሐሰና ሌላም ሌላም ምክንያቶችን ሲያቀርቡ አንቀበልም የምንለው ኩሉ ቢድዓቲን ስለተባለ ነው። እዚህ ላይ ደግሞ አሁን ዘንድሮ የሚባለው ሲጠፋ የቁርአን ውድድር በሚል ልባሽ እንትን ምንድን ነው ልብስ ለብሶ በዛ ሽፋን ተደርጎ መጥቷል። ተወ፣ ወላሂ አይበጀንም፣ አይሆንም። ኡማውን አትከፋፍሉት። ኡማው በዑለሞቹ የሚዳኝ የሚመራ እንዲሆን አድርጉት። ዑለሞቹ የሚሰጡትን ነገር የሚቀበል የሚሰማ አድርጉት። የሚመቸውን ነገር ሀራም ማድረግ የማይመቸውን ነገር ሀላል ማድረግ አስፈላጊ አይደለም። መጅሊስም እንደ መጅሊስ አንድ አቋም ይዞ መቀጠል መቻል አለበት። የሚፈቀድ ከሆነ ይፈቀዳል በሉንና፣ ትክክለኛውን አቋም ነገራችሁን በደንብ ይካሄድ ይደረግ። የማይፈቀድ ከሆነ ግን አይፈቀድም እንዳላችሁት፣ እንደዛሬ አመቱ በአቋማችሁ ጽኑ። ሌሎቹ ደግሞ ይህም በዚህ ፕሮግራም ላይ የተጠመዳችሁ ወንድሞች እህቶች፣ ተው ከተባላችሁ ለምን አትተውም? ስሜትን መከተል ለምን አስፈለገ? እልህ መጋባት ከማን ጋር ነው? ከዑለማዎች ጋር ነው? ከሸሪዓው ጋር ነው? ከማን ጋር ነው? የምትከተሉ ህዝቦችም ደግሞ ቦታው ላይ የምትገኙ ህዝቦች ይሄንን የዑለሞችን ፈትዋ ረግጣችሁ እንደምትሄዱ እወቁት። የዑለሞች ፈትዋ ማለት ደግሞ ዲን ነው። ዲን ደግሞ በስሜት መከተል فإن لم يستجيبوا لك فاعلم أنما يتبعون أهواءهم الى الله እሺ ማይሉ ከሆነ ለተነገራቸው ነገር ትክክለኛውን ፈትዋ ማይቀበሉ ከሆነ የሚከተሉት ስሜታቸው መሆኑን ተረዳ እወቅ ይላቸዋል ስሜትን ከመከተል ውጭ ሌላ ነገር የለውም። ስለዚህ ቢድዓ ነው ትናንትና ቢድዓ ነበረ ዛሬም ቢድዓ ነው ነገም ቢድዓ መሆኑ ይቀጥላል አዲስ ነገር ካላችሁ ስጡ እንቀበላለን ከሌለ ግን አንዴ ቢድዓ አንዴ ሱና ወይም ይቻላል አንዴ መስላህ አለው አንዴ መፍሰድ አለው እያላችሁ ዑለሞቻችንም ህዝቡን ግራ አታጋቡት አዘጋጃ ኮሚቴዎችም ደግሞ እንደው አላህን ፍሩ፣ የምታገኙት ጥቅም ካለ ይቅርባችሁ። ህዝቡን ግራ አታጋቡት፣ ህዝቡን ኡለማ ቢስ አታደርጉት፣ ህዝቡን ለሁለት አትክፈሉት። ሌሎች ኡለሞች አይፈቀድም ብለው ፈትዋ ሰጥተው ይፈቀዳል ብለው ፕሮግራሙን አዘጋጅተው ደግሞ ለዚህ ነገር ደፋ ቀና ማለት ደግሞ ወላሂ በጣም ያስተዛዝባል። እርስ በርስም ደግሞ ጥሩ ምልከታም እንዳይኖር ያደርጋል። ጨርሻለሁ። ሀሳባችሁን እንግዲህ እናንተን ሀሳብ ለራሳችሁ አስቀምጡት። ሰላም አለይኩም ወረህመቱላሂ ወበረካቱሁ።